ስካርሌት ለሬት በትለር ምን አለ ጦርነቶች ባይኖሩ፣ ስትል ጥያቄ ታነሳለች። እርሱም ወንዶች ጦርነት እንደሚወዱ ከሴት ፍቅር የበለጠ እንደውም ለጦርነት ፍቅር እንዳላቸው ሲነግራት ተደምጧል። ወይዘሮ ሚድ በደረሰባት ሐዘን ማልቀስ እንኳን እንዳልቻለች ሜላኒ በጦርነቱ ምክንያት አሽሊ ማጣቷ ብቻ ሳይሆን አንድ ወንድ ልጅ ሳይኖራት መቅረቱ እንደሚቆጫትና የስካርሌት ልጅ ዋድን እንደ ራሷ ልጅ እንደምትወደው እንደውም እንደምትቀናባት ሁሉ ለስካርሌት ስትነግራት ሰምተናል። የገና በዓል ሳምንት ከመድረሱ አስቀድሞ አሽሌ ከጦርነቱ መመለሱን ሁሉ ነገሩ ተለዋውጦ መጎሳቆሉን እንደዚሁ ነግረውናል። እስካርሌትም ለገና በዓል ወደ ታራ ለመሄድ የነበራትን እቅድ አሽሌ በመምጣቱ ምክንያት እንደቀረች፣ ሜላኒ ለባሏ አሽሌ የምታደርገው ነገር ሁሉ እስካርሌትን ብግን እያደረጋትና እንደ ባልና ሚስት መጫወታቸውም ጭምር አናዷታል ብለን ነበር። ክፍል 56 ረካ ያበቃው ክፍል 57 ረካ ደግሞ እንዲህ አዘጋጅተናል ወደ ስካርሌት ደግሞ ይሄንን ሁሉ መቃወሟን ትደሰትበታለች፣ በዚህ መቅናቷን ትረካበታለች። እነሆ በመጨረሻ አሽሌ ቤቱ ገባ። ስካርሌት አሁንም እጇን አሽሌ የሳማት ቦታ ላይ አድርጋ ጉንጯን እያሻሸች በወቅቱ ተሰምቷት የነበረውን የልብ መሸበር፣ የከንፈሩን ንዝረትና ሙቀት እንደገና በሐሳቧ ታጣጥምና ወደ እሱ ዞራ ፈገግ ትላለች። ሜላኒ እጅና እግር የሌለው የተምታታ ጩኸት እየጮኸች በላዩ ላይ ስትጠመጠም እስከ ዘላለም የምትላቀቅ አትመስልም ነበር። ስለዚህም ስካርሌትን በመጀመሪያ አልሳማትም። ከሜሊ ደግሞ ኢንዲያና ሃኒ ተሻምተው ከሜላኒ እቅፍ መንጭቀው ተቀራመቱት። ከዚያ ደግሞ ከአባቱ ጋር ተጨማጨሙ። በአባትና ልጅ መሃል ያለውን ጠንካራና ረጋ ያለ ስሜት በሚያሳይ ኩሩ መዋደር ተሞልቶ አባቱን ሳማቸው። ቀጥሎም እኔ ያለቋሳ እግራቸው የሚችለውን ያህል ጮቤ የሚረግጡት ወይዘሮ ፒትፓት ተራ ስለገቡ እሳቸውን ሳመ። በመጨረሻም በዙሪያዋ ከበው ኦ ስካርሌት አንቺ ውብ ነገር ነፍስ ነገር እያሉ በሚጮሁት ወንዶች መሃል ወደ ቆመችው ወደ እስካርሌት መጥቶ እጉንጯ ላይ ሳማት። እስካርሌት ለእንኳን ደህና መጣ የደስታ መግለጫ ያዘጋጀቻቸው ቃላት በሙሉ ገና ሲስማት ክንፍ አውጥተው በረሩ። ከንፈሯን እንዳልሳማት ያስታወሰችው ከብዙ ሰዓታት በኋላ ነው። ወዲያው ትኩሳት እየተሰማት በመገረም እንዲህ ብላ አሰበች ለመሆኑ ብቻዋንስ ቢያገኛት ኖሮ ከንፈሯን ይስማት ነበር እንዴ? ያንን ረጅም ቁመቱን በማስጎንበስ ዝቅ አድርጎና እሷም በግርጣቷ ቆማ ተንጠራርታ ከንፈር ለከንፈር ሲገናኙ በእጁ ጥብቅ አድርጎ ይዟት በጣም ለረጅም ጊዜ ይቆይ ነበረ እንዴ? ይህንን ነገር ቢያደርገው ሊሰጣት የሚችለውን ወደር የሌለው ደስታ አሰበችና ያደርገዋል ብላ አመነች። ወጣም ወረደም ለእንደዚህ ያለው ነገር ገና አንድ ድፍን ሳምንት አለ። በእርግጥም ደግሞ እንደምንም ብላ ለብቻው ታገኘውና፣ እነዛን በሚስጥር በፈረስ እየጋለብን ተፈናጠን ሄድንባቸው የነበሩ ጉዞዎችን ታስታውሳለህ? አንድ ቀን ማታ ታራ ደረጃው ላይ ቁጭ ብለን አንተ ያን ግጥም ስትጠቅስ፣ ኧረ የሰማያቱ ያለ ምን ነበር? ምን ነበር? ምን ነበር? የዛ ግጥም ርስ ምን ነበር? እጭ ምቸገረኝ ይቅር፣ በቃ ጨረቃዋ እንዴት ደምቃ እንደነበር ትዝ ይልሃል። አንድ ቀንስ ጀንበር ከጠለቀች በኋላ ቁርጭምጭሚቴ ግድም እግሬን ወለም ብሎኝ በክንድት አቅፈ እቤት ያስገባኝ ትዝ ይልሃል ትለዋለች። አቤት ትዝ ይልሃልን እንደ መግቢያ በመጠቀም ልትነግረው የምትችለው ነገር ብዛቱ እንደ ሕፃናት ያለ ሀሳብ እየፈነጩ በየመንደሩ የዞሩባቸውን እነዚያን ውድ ቀናት እንዲያስታውስ ትዝ ይልሃል ትለዋለች። ሜላኒ ሃሚልተን ወደ ቲያትሩ መድረክ ሳትገባባቸው በፊት የነበሩትን የትዝታዎችን ቀናት ትዝ ይልሃል እያለች ዳግም እንዲያስታውስ ታደርገዋለች። እናም እየተነጋገሩ እያሉ ስሜቱ በፍጥነት ጋልቦ ወደ እሷን እንደሚመጣ ለሜላኒ በባልነቱ የሚለግሳት ፍቅር የሰራውን ግድግዳ አልፎ አሁንም እሷን እንደሚያፈቅራት በዚያ የድግስ ቀን የሆዱን አውጥቶ እውነቱን እንደ ነገራት ሁሉ አሁንም እንደሚጨነቅላት ዐይኖቹ ውስጥ ለማየት ትችል ይሆናል። አሽሌይ አፈቅርሻለሁ ብሎ ይፋ የፍቅር አዋጁን በግልጽ ቢነግራት ምን እንደምታደርግም አታውቅም። ብቻ እንደሚጨነቅላት ከነገራት ይበቃታል። አሆ ስካርሌት ለመታገስ ትችላለች። ሜላኒ ክንዱን እየጨመቀች በማልቀስ የፍቅር ጊዜዋን ስትጨርስ ጠብቃ ታገኘዋለች። ትታገሳለች። የእሷም ጊዜ ይመጣል። ለዛውስ እንደው ለወጉ ነው እንጂ አሁን እንደ ሜላኒ ያለች ሴት ምን ፍቅር ታውቅና ነው? አሽሌ እቤት የመምጣቱ ደስታ የፈጠረው ረብሻ ጋብ ሲል፣ የኔ ቆንጆ ቡትታ መሰልክ እኮ አለች ሜላኔ። ዩኒፎርምህን የሰፋል ማን ነው ደግሞነ ምንድነው በሰማዩ ጨርቅ የጣፉት? እኔኮ በጣም ሽክ ብዬ ልብውልኳል! አለ አሽሌ ምን እንደሚመልስ እያሰላሰለ እዚያ ካሉት ጭርንቁሳሞች ጋር ብታወዳድር ይኖሮ እንዴት እንደማመር ይገባሽ ነበር። ሙሴኔ ሰፋልኝ። ከጦርነቱ በፊት መርፌ በእጁ ጨብጦ ስለማያውቅ ቆንጆ አድጎ ሰፍቶታል ብዬ ነበር። ለምን በሰማያዊ ጨርቅ ሰፋው ላልሽው፣ የነበረን ምርጫ ወይ በተማረኩ የያንኪ ሰማያዊ ዩኒፎርሞች ቅዳጅ ማስጣፍ አሊያም የተቀደደውን ልብስ ለብሶ መሄድ ስለሆነ ምን ማድረግ እንችላለን? ባገኘነው ጨርቅ መጣፍ መደረት ነበረብን። ስለ ቡቱቷምነቴም ለጠየቅሽኝ ባልሽ ባዶ እግሩን ስላልመጣ ኮኮብሽን አመስግኘ ውልሻለሁ። ባለፈው ሳምንት ቦቲ ጫማዬ ከጥቅም ውጭ ሆኖ ባዶ እግሬን ቀርቼ ነበር። መቼም እግዚአብሔር ላይጠግን አይሰብርም። ሁለት የያንኪ ስካውንቶች ገድለን የእነሱን ጫማ ባኑ ውስድ ኖሮ ይህኔ ትናንሽ ከረጢቶችን እግሬ ላይ አስር ይመጣልሽ ነበር። የአንደኛው የያንኪ ቦቲ ጫማ በእኔ እግር ልክክ ብሎ ገባ። ረዣዥም ቅልጥሞቹን ዘርግቶ ጫማዎቹን እንዲያደንቁለት ከፍ አድርጎ አሳያቸው። የሌላኛው ስካውት ቦት ጫማ ለእኔ ላደርገው ብለው ብሰራው እምቢያልና በግድ ገባ። በጣም ስላነሰኝ እግሬ ሊቆርጠው ደርሷል። ብቻ ከፋም ለማም ቤት ያደረሰኛል አለካት። ራስ ወዳዷ ሳማ አልሰጣለን እንጂ ለእኛ የሆነን ነበር አለ ቶኒ በእነዚህ መሳፍንታዊ የፎንቴን ቤተሰብ ትናንሽ እግሮች ልክክ ብሎ ይገባ ነበር። መቼም እግዚአብሔር በሚያውቀው ይህን ዝተት ጫማ አድርጌ እናቴ ጋር መሄድ በጣም ያሳፍረኛል። ከጦርነቱ በፊት ባሪያዎቿ እንኳን እንዲያደርጉት አትፈቅድላቸውም ነበር። አትጨነቅ፣ አለው አሌክስ ወደ ካድ ቦት ጫማዎች እያየ ወደ ቤት ስንሄድ ባቡር ላይ እናስወልቀዋለን። እኔ እንኳን እናቴን አልፈረኋትም። ነገር ግን እኔ ማለቴ እኔ ያ ዲሚት ሙንሮ የግራ አውራ ጣቴ በተቀደደ ጫማ ያፍጦ ብቅ ሲል እንዲያይብኝ አልፈልግም አንዴ እነዚህ ማይወት ጫማዎች የኔ ናቸው እወስዳለሁ ያልኩት እኔ ራሴ ነኝ አለ ቶኒ ወንድሙ ላይ የጮኸ ሜላኒ ይሄ ግጭት ወደ ዝነኛው የፎንቴን ልጆች ድብድብ ያመራ ይሆናል ብላ ሰግታ አንተም ተው አንተም ተው አለችና ሰላም አወረደች ለሴቶቹ የማሳያቸው ሙሉ ጢማለኝ አለ አሽሌ የአገጭ ጢሙን እየነካካና ምላጭ የቆረጠውን ግማሽ የዳነ ቁስል እያሸ። በጣም ቆንጆ ጢም ነበረ። እኔው ራሴ ላረጋግጥላችሁ የምችለው የጄብ ስቱዋርትም ሆነ የናታን ቤይፎርድ ፎሬስት ከእኔ የተሻለ ቆንጆ እንዳልነበረ ነው። ነገር ግን ሪችሞንድ ስንደርስ እነዚህ ሁለት ዱርያዎች አለ፣ ወደ ፎንቴኖች እያሳየ ጢማቸውን ለመላጨት መወሰናቸውንና የኔንም እንዲላጭ እንደፈረዱበት ነገሩኝ ላጩልኝ አለጫጨታቸውን መቼም ልነግራችሁ አልችልም ጭንቅላቴ አብሮ ከጢሜ ጋር አለመውደቁ ተአምር ነው ኢባንና ካርጣልቃ ባይገቡ ኖሮ የከንፈር ጢሜም አይተርፋቸውም ነበር አረውሸቱ ነው ወይዘሮ ሜሊ እንዲያውም ልታመሰግኝን ይገባል ጢሞች ፍርቅ ብሎ አድጎ በጭራሽ ማን እንደሆነ ለመለየት አትቺም ነበር በርሽንም አታሳልፊው አልአሌክስ የስር የእስር ቤቱን ኃላፊ አነጋግሮ ከእስር ቤት ስለገላገለን ውለታውን ላለማባከን ጢሙን ላይስቴን የድሮውን አሽሌይ መልክ ፈልፍለን አወጣንለት። አሁኑም ፍቃድስ ከሆነ የከንፈር ጢሙን ላፍ ልናደርገው እንችላለን። የለም፣ የለም፣ የለም፣ የለም፣ አመሰግናለሁ፣ አመሰግናለሁ አለች ሜላኒ በጥድፊያ አሽሌይን በፍርሃት ጭምድድ አድርጋ ይዛ፣ እነዚህ ሁለት ጎረምሶች በጉልበት ሊላጩት ስለሚችሉ ፈርታቸዋለች። አሁን እንዳለው ቆንጆ ነው ያምራል ይሄ ነው ፍቅር ማለት አሉ የፎንቴን ልጆች እርስ በርሳቸው እየተያዩና ራሳቸውን እየነቀነቁ አሽሌ በወይዘሮ ፒቲ ሰረገላ ልጆቹን ባቡር ጣቢያ ድረስ ሊሸኛቸው ሲሄድ ሜላኒ የስካርሌትን ክንድ ይዛ ዩኒፎርሙ ላይን የሚያስጠላ ነገር አይመስልሽም አሁን ኮቴን ብሰጠው ጉዳይ ልም ምነው ለመጣፊያና ለሱሪ የሚሆን ልብስ ቢኖረኝ። ላሽሌ ይሰጥ የተባለው ኮት ነገር እስካርሌትን አላስደሰታትም። ሜላኒ ሳትሆን ራሷ እስካርሌት ኮቱን የገና ስጦታ አድርጋ ብትሰጠው በጣም ደስ ባላት ነበር። ዛሬ ግን ግራጫ ሱፍ ለዩኒፎርም ቀርቶ ለክት ልብስም አይገኝ፣ ከሩቢ የበለጠ ተወዷል። አሽሌይ የሚለብሰው የተለመደውን እቤት የተሰፋ ሱሪ ነው። ቡና ዓይነት ጨርቅ እንኳን ዛሬ በብዛት አይገኝም። ስለዚህም አብዛኛዎቹ ወታደሮች የሚለብሱት የሚያዙ የያንኪ ዩኒፎርሞችን ቡና ዓይነት ቀለም እየነከሩ ነው። ሆኖም ሜላኒ በአጋጣሚ ሰፊ ግራጫ ጨርቅ አግኝታ ረዥም አይባል አጠር ያለ ኮት ሰፍታለች። ሆስፒታል ውስጥ ስትሰራ አንድ ቻርልስ ተናዊ ልጅ ሊታከም መጥቶ እዚያው በመሞቱ ጸጉሩን ቆርጣ ሰብስባ በኪሱ ያገኘችውን ዕቃ አንድ ላይ አስራ የመጨረሻ ሰዓት የአሟሟቱን ሁኔታ ከሚገልጽ ማስረጃና የማጽናኛ ደብዳቤ ጋር ለእናቱ ልካላት ነበር። ከዚያን ጊዜ ወዲህ ደብዳቤ መለዋወጥ ጀመሩ። ሴትየዋ ሜላኒ ጦር ግንባር ያለ ባል እንዳላት ስለተረዳች ለሟቹ ልጅዋ ገዝታ የነበረውን ሰፊ ግራጫ ጨርቅና ከነሐስ የተሠሩ ቁልፎች ላከችላት። ቆንጆ ዕቃ ነው። ወፍራምና የሚሞቅ ባለፈርጥ ጌጥም አለው። መቼም ያለ ጥርጥር ከታገዱ ዕቃዎች አሻጋሪ ኮንትሮባንዲስቶች የተገዛ ነው። በጣም ውድ መሆን አለበት። አሁን ለልብስ ሰፊ ተሰጥቷል። ሜላኒ ልብስ ሰፊው ለገና ለት ጠዋት እንዲያደርስ አጣድፋ ነግረዋለች። ስካርሌት ለዩኒፎርሙ የሚቀረውን ነገር ማሟላት ብትችል ደስ ይላት ነበር፣ ነገር ግን ዛሬ ተፈላጊ ዕቃዎች አትላንታ ውስጥ አይገኙም። ስካርሌት ለአሽሌ የገና ስጦታ አዘጋጅታለት ነበር፣ ነገር ግን ሜላኒ ካዘጋጀችለት ግራጫ ኮት ግርማ ሞገስ አንጻር የእሷ ስጦታ በጣም ያንሳል። ያዘጋጀችለት ስጦታ እሬት ከናሱ ካመጣላት መሐረቦች ውስጥ ሦስቱን በጣም ውድ መርፌዎችን የያዘ የቤት እመቤት ዕቃ ማስቀመጫ ነው። ሆኖም እሷ ልትሰጠው የምትፈልገው ሚስት ለባሏ ልትሰጠው የምትችለውን እንደ ሸሚዝ፣ እንደ ጓንቲና እንደ ባርኔጣ ያለ ነገር ነው። ዋ፣ እንደምንም ብዬ ባርኔጣ ብሰጠው ጥሩ ነው። አሽሌ ያደረገው ጠፍጣፋ አናት ያለው ባርሜጣ በጣም የሚያስቅ አይነት ሆኗል። ስካርሌት እነዚህን የወታደር ባርሜጣዎች ከድሮም ትጠላቸዋለች። ገና ለገና ስቶንዎል ጃክሰን በሰፊዎቹ ቆንጆ ባርሜጣዎች ፋንታ ይህን የመረጠ እንደሆነ ሰው ሁሉ ማድረግ አለበት እንዴ? እሱ ስላደረጋቸው ግርማ ሞገስ ይኖራቸዋል ያለው ማን ነው? ዳሩ ምን ያደርጋል። አትላንታ ውስጥ የሚሰፉት ባርኔጣዎች በሙሉ እንደው ድሪቶ ብቻ ናቸው። የባርኔጣ ነገር ስታስብ ሬት በትለር ትዝ አላት። እሱ በጣም ብዙ ባርኔጣዎች አሉት፤ ለበጋ ጊዜ የሚደረግ ሰፊ የፓናማ ባርኔጣ፣ የተለመደ ዓይነት ግብዣ ላይ የሚደረግ ባርኔጣ፣ ያደን ባርኔጣ፣ ጥቁር ሰማያዊ ተጣጣፊ ባርኔጣም አለው። የእሷ ዋሽሌ በዝናብ ወዲያ ወዲህ ሲል ከባርኔጣ የሚንጠፋጠፈው ውሃ ኮሌታውን እያረሰረሰው ተቸግሮ ሳለ፣ እሬት ይሄ ሁሉ ባርኔጣ ምን ሊያደርግለት ሰበሰበው? በቃ እሬትን ያንን አዲሱን ጥቁር ባርኔጣ ስጠኝለዋለሁ ብላ ወሰነች። ጠርዝ ጠርዙ ላይ ግራጫ ሪቫን ሰፋበትና የአሽሌ ስም ያለበትን ፊደል እጠልፍበታለሁ። ከዛ በጣም ቆንጆ ይሆናል። ቆም ብላ አሰበችና ባርሜጣውን ያለ ምክንያት ማግኘት እንደማትችል ገባት። ዝም ብላ ሄዳ ላሽሌ የምሰጠው ባርሜጣ ስጠኝ ልትለው አትችልም። እንኳን ላሽሌ የምሰጠው ነው ብላ ቀርቶ የአሽሌን ስም ስትጠራ እንኳን ቅንድቦቹን ከፍ ከፍ አድርጎ የሚያሾፈው ሰውዬ እንዴት እሺ ብሎ ይሰጣታል? በቃ ዝም ብላ ሬት ዘንድ ትሄድና ሆስፒታሉ ውስጥ አንድ የተቸገረ ወታደር ባርሜጣ ይፈልጋል ብላ የውሸት አሳዛኝ ታሪክ ፈጥራ ታሳምነዋለች። ክሬት በጭራሽ ሊያውቅባት አይችልም፣ ደሞ ማወቅም አይፈልግም። የዚያን ዕለት ከሰዓት በኋላ ቢያንስ ለጥቂት ደቂቃዎች ካሽሌ ጋር ለብቻዋ ለመሆን ብዙ ጥረት አደረገች። ዳሩ ምን ያደርጋል፣ ያቺ ሜላኒ በጭራሽ ካጠገቡ የምትለይ አልሆነችም። እዛ ላይ እነዚያ ቅንድቤለሾቹ ኢንዲያና ሃኒ አይናቸውን ከሱ ላይ አንነቅላሉ። በሱ የሚኮራው አባቱ ጆን ዊክስ እንኳን ለግል ቆይታ ጊዜ አላገኘም። ራት ላይም ቢሆን ያው ነው። ሁሉም ስለ ጦርነት ይጠይቁታል፣ ይነዘንዙታል ጦርነት ለጦርነት ማን ይጨነቃል? ስካርሌት አሽሌይም በዚህ ጉዳይ ላይ እንደሷ እንደማይጨነቅ ገመተች። የሚያወራው የማያቋርጥ ነገር ነው። አልፎ አልፎ ይስቃል። ከዚህ ቀደም አይታበት በማታውቀው ሁኔታ ወሬውን በመምራት መድረኩን የያዘው እሱ ነው፣ ግን የሚናገረው ትንሽ ነገር ይመስላል። ቀልድ ይነግራቸዋል። ስለ ጓደኞቹ ታሪክ ያጫውታቸዋል። ወታደሮች ተራ በሚቀያየሩበት ጊዜ ስለሚፈጠር አስቂ ነገር ያወራላቸዋል። ረሃብንና በዝናብ ረጅም መንገድ መጓዝን ቀለል አድርጎ ያወጋል። ከጌትስበርግ ሲያፈገፍግ ጄኔራል ሊ ምን ይመስል እንደነበርና የሚከተለውን ጥያቄ ይጠይቅ እንደነበር በዝርዝር አስረዳቸው። ጎበዝ፣ የጆርጂያ ሰራዊት ውስጥ ናችሁ። መቼም እናንተ ጆርጂያውያንን ሳንይዝ መጓዝ አንችልም። ስካርሌት ይህን ሁሉ ዝባዝንኬ የሚያወራላቸው እኮ ለመመለስ የማይፈልገውን ጥያቄን እንዳይጠይቁት ብሎ ነው ብላ አሰበች። አባቱ በትክታ ለረጅም ጊዜ በተጨነቀ ዓይነት ሲመለከተው ሲያይ ወዲያውኑ መሬት መሬት አየ። ስካርሌት ይሄ ሁኔታው በልብ ውስጥ ምን የተደበቀ ነገር ይኑር ይሆን የሚል የድንጋጤ ጥያቄን ጸነሰባት። ሐሳቧ ግን ወዲያው ለራሷ አሁን እንደ ጨረር ከሚፈነጥቅ ደስታና ከእሱ ጋር ብቻዋን ከመሆን ፍላጎቷ ሌላ ጭንቅላቷ ምንም ሐሳብ አያስተናግድም። በእሳቱ ዙሪያ ተሰብስቦ የነበረው ሰው ወደ ማደሪያው እስከሚሄድ ድረስ ይሄ ሐሳብ ከአምሮ አልወጣም። ሰው ማዛጋት ሲጀማምር ጆን ዊክስና ሴቶች ልጆቹ ወደ ሆቴላቸው ሄዱ። በኋላም አሽሌ፣ ሜላኒ፣ ፒትፓትና ስካርሌት አጎት ፒተር ፋኖስ እያበራላቸው ደረጃውን ሲወጡ አንድ ቀዝቃዛ ሐሳብ መንፈሷ ላይ ጭጋጉን ጣለ። ፎቅ ያለው አዳራሽ ውስጥ እስከ ቆምባት የመጨረሻዋ ደቂቃ ድረስ ምንም ከእሱ ጋር የግል ጭውውት ለማድረግ ከሰዓት በኋላውን ሙሉ ባትችል፣ አሽሌይን በልቧ የራሷ አድርጋ የግል የብቻዬ ብላ ቆይታ ነበር። የክፍል 57 ትረካ እንዴት አያችሁት ቀጣዩ ክፍል ትረካስ ምን ሊሆን ይችላል ብላችሁ ገመታችሁ እሱን በሰዓቱ ጠብቀን እናቀርባለን ለዛሬ ግን ስላደመጣችሁን እጅግ አድርገን የምናመሰግናችሁ ክፍል 57 ትረካ ይኸው ነበር ነገም ሌላ ቀን ነው ደራሲ ማርጋሬት ሚሼል ተርጓሚ ነቢይ መኮንን